በጣም ፈጥኗል የዘንድሮ ረመዳን። ወላሂ ማግሬ ለእኔ ብቻ ይሁን ለሁሉም ሳይሆን አላውቅም። በጣም ፈጥኖ ነበረው። እስኪ አላህ እንግዲህ ከአጅሩ ካገኙት አጅሩን ካገኙት ሰዎች ባሮች አላህ ይመድበን እንሻአላህ። አሁን ላይ ደግሞ ስድስት ወላሂ እንገኛለን ማለት ነው። አላህ ጡሞ ከተጠቀሙበት ሊያደርገን እላችኋለሁ ውዶች ላይ እንግዲህ ዛሬም አጠር ባለች ቪዲዮ ተመልሼ ይመጥቻለሁ። እንደምታወቀው ቪዲዮ እየሰራው አይደለም ነገር ግን ያው ታቆታላችሁ አሁን ያለንበትን ረመዳንም ስለነበረ ያለንበትን ሁኔታ ታቆታላችሁ ላኪን አልহামዱሊላህ ረብል ዓለሚን እዚህ ደርሰናል ማለት ነው ዛሬ አንድ ቪዲዮ ይዘላችሁ ማጥቻለሁ ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሼር ኮሜንት ቤተሰብ በተሰብሉ እስኪ አበረታቱኝ ግን አንዳንድ ጊዜ ሰው ካለ አታግዙም አታግዙ እንዴ አረ ይልመድብ ሰው በቆሙ መደገፍ ማገዝ ይልመድብን በነገራችን ላይ ይህን ቻናል ነው የሚፈልገው፣ ለስራ ነው ለስራ ነው ማንም ሰው እንደሚፈልገው ለስራ እፈልገዋለሁ። እንግዲህ እገዙኝ። ብዙ ጊዜ አረብ ሀገር ያለ እህቶች የው ከፍ ያለውን ማገዝ ደስ ይለናል ይመስለኛል። በዚህ አጋጣሚ ይቅርታ፣ አንዳንድ ሰዓት ላይ ፈን የሚያደርጉ ነገሮችን ብቻ እንፈልጋለን። ያው ካለንበት ድብርት ስለመውጣትም ይመስለኛል። ኢንሻአላህ እኛ ደግሞ እስኪ ጓደኞቻችን እህቶቻችን ናችሁ፣ እገዙን። ያው ምንም አይከፈልበትም ለማለት ነው። አሁን ወደ ተግባሩና ርዕሱ ስገባ ዛሬ ላይ የመጣሁት በአንድ አጠር ባለ ቪዲዮ ነው። እሱ ምንድነው? ወደ ሀገር ተመላለስ ስራ ለመስራት ዝግጅት ጨርሼ ኢንሻአላህ በቅርብ ቀን እጀምራለሁ ማለት ነው። እሱ ምንድነው? እዚህ ሀገር ላይ ያላችሁ፣ ሳኡዲ አረቢያ ያላችሁ የምትፈልጉት ከዚህ እቃ ካለ ይችላችሁ ወደ ኢትዮጵያ በአማና አደርሳለሁ አደርሳለሁ። የፈለጋችሁትን እንግዲህ መድኃኒት ነክ ባይሆኑ የተመረጠ ነው። ሌሎቹን ግን አልባሳትም ሊሆን ይችላል፣ ስልክም ሊሆን ይችላል። የፈለጋችሁትን ቤተሰቦቻችሁ ድረስ በአማና አደርሳለሁኝ ማለት ነው። እንግዲህ ያው እንደምታውቁት ሀገር ላይ ሰላም ብዙም አይደለም። ነገር ግን እኔ የምነግራችሁ አካባቢ ያላችሁት ወንድሞች የፈለጋችሁትን እቃ ልታዙኝ ትችላላችሁ ማለት ነው። እንግዲህ መስመር መስመሩን ይዤ እናገራለሁ። ቲክቶክ ላይ ብዙ ልጅ ጠይቀኛል። በየት አካባቢ ነው የምታደርሱ ምናምን ብላችሁኛል። ያለውን አካባቢው እነግራችኋለሁ። እንግዲህ ከአዲስ አበባ ጀምሬ ኢንሻአላህ፣ አዲስ አበባ ውስጥ አላችሁበት እዛው አካባቢ አዲስ አበባ ሁኜ የሚፈልጉትን ነገር የምታዙኝ አዲስ አበባ ልጅ ካላችሁ አደርሳለሁ። ከዛ በመቀጠል ደሴ ላይ የምፈልጉ ልጆች ካላችሁ አደርሳለሁ። ከዛ በኋላ እንግዲህ አሁን አሁን የተለያዩ የገጠር ከተሞች ላይ ደግሞ አቀስታ ልጓሞች፣ ሴርቲሮች፣ ደገሮች ከዛ ወደዚ ያለ ሀገር አደርሳለሁ። የፈለጋችሁትን ዕቃ አደርሳለሁ ማለት ነው። የተለቀቀ ተሳኡዲ ማዘዝ የምትፈልጉ እንዲሁም ሁለተኛ ደግሞ የምፈልገው ኢትዮጵያ ውስጥ ያላችሁ ነጋዴዎች ትሆኑ ትችላላችሁ። በተለይ ከ ከቀስታ ወደ ልጓማ አካባቢ እንዱም ወደ ከላላ ዘካ አካባቢ ደገር አካባቢ ያላችሁ መረከብ የምትፈልጉ ካላችሁ አናግሩኝ። ቁጥሬ እንደምታዩት ከታች አስቀምጥላችኋለሁ ማለት ነው። አናግሩኝ የምትፈልጉት ነገር ኦርደር አድርጉ። በኦርደሩ መሰረት ካላችሁበት ድረስ ኦርደራችሁ እቃችሁ ይመጣላችኋል ማለት ነው። ስልክ የምትፈልጉ ካላችሁ፣ ልብሶች የምትፈልጉ ታላችሁ፣ በተለይ ኢትዮጵያ ውስጥ የሌሉ እዚህ ያለ ነገር ብላችሁ የምታስቡት ነገር ካለ አናግሩኝ። ኢንሻአላህ በአላህ ፍቃድ በአማና አደርሳለሁ ማለት ነው። እንዲሁም ደግሞ ኢትዮጵያ ውስጥ እቃ ማሰራት የምትፈልጉ ካላችሁ እንዲሁም ኦርደር ማደርግላችሁ ነገር ካለ ምታዙኝ ነገር ካለ እዘዙኝ። ኢትዮጵያ ውስጥም ደግሞ የፈለጋችሁትን ነገር አሰርቼ ለቤተሰብ አደርሳለሁ ማለት ነው። በዛ አጋጣሚ እገዙኝ፣ እንድታገዙኝም ነው የምፈልገው። ያው እንግዲህ አረብ ሀገር፣ ረጅም ዓመት የሰራችሁ ታውቁታላችሁ። ምን ያለፋቱን አረብ ሀገር ደግሞ ለእናንተ አልነግራችሁም። ግን ደግሞ እንተባበር፣ እንተጋገዝ። መደጋገፍ ባህላችን ነው፣ ወጋችን ይሁን ወዳጆቼ። ኢንሻላህ በአላህ ፍቀድ እንግዲህ እንሻአላህ አማናን መወጣ ነኝ ብዬ አስባለሁ አላህ ደግሞ አማና መወጣ ያደርገኝ ብዙ ልጆች እንደዛ ቪዲዮ ስለጠይቃችሁ ነው ቲክቶክ ላይ እና በምን መልኩ ነው የምታደርሽልን የትስ ነው ቅርብ ቦታ ያለሽበት ብቻ ነው ወይስ ደግሞ ብላችሁኛል አዲስ አበባም እንግዲህ እቃ የተቀበልኳቸው ኦርደሮች አሉ አዲስ አበባ አለሁበት ቦታ ወ አዲስ አበባ ዛው አለሁበት ቦታ ድረስ መተው እንድቀበሉ እንትንላለው እንዲሁም ደግሞ የምችለው ቦታ ካለ ሩቀት የሌለው ቦታ ከሆነ ይቺ በአካል አስረክባቸዋለሁ ማለት ነው፣ ቤታቸው ድረስ። ግን አንዳንድ አጋጣሚ ስለጠየቁኝ ይህን ለማብራራ ፈልጌ ነው። ሁሉም ቦታ ሂዶ ማስረክብ ሳይሆን መታችሁ የምትወስድ በተለይ ከዚህ ህቃ ምልኩ ልጆች ልታውቁት የሚገባው ሁሉም ቦታ ሊሄድ አልችልም። ወጥቼ የሆነ ቦታ ቀጠራቸው አቀበላችኋለሁኝ። እንሻአላ በዚህ መልኩ እንተናላለው ማለት ነው። እንደውም ደግሞ እንግዲህ ያልኳችሁ ልጆች የክፍለ ሀገር ያላችሁ እንሻአላ እዘዙን ልጓም የሚሆን በገጠርም ያሉት ይሁን ተላላም ይሁን ደገር ያላችሁ አቤት ውሀ ምናምን በዛ አካባቢ ያላችሁ ልጆች ትናንት ይሄን ልሰራ የተገደርኩት የጠየቀች ስለነበረች ነው እና እኔ አሁን በምሳሌ አቤት ውሃ ወደ ገጠሩ አላቀውምም አልሄድም፣ ግን አለሁበት ከተማ መጥተው ይቀበሉኛል፣ ቅርብ ስለሆነ በዛ መልኩ እንትንላለሁኝ። ያለሁበት ድረስ ይምጡልኝ፣ ከዛ እቃቸውም በአማና አስረክባለሁ ማለት ነው። ሁለተኛ ደግሞ እንዲህ እቃ ማዘዝ የምትፈልጉ ካላችሁ ሀገር ውስጥ ለቤተሰብ ሰርፕራይዝ ማድረግ ለምትፈልጉ፣ የተለያዩ ነገሮች ማዘዝ ለምትፈልጉ በአማና ሰርቼ ለማስረከብ ቃል ገባለሁ ማለት ባለ ስም ነው ቃል ምገባው እንሻላ አማናይን ውበት አላህ ያድርገኝ። በዚህ መልኩ አንዳንድ ስራዎችን ለመስራት ዝግጅቴን ጨርሻለሁ። ኢንሻአላህ ከአላህ ጋራ ምታዙኝ ልጆች ካላችሁ እዘዙኝ። የትም ቦታ ሆኑ፣ ዱባይም ሆኑ፣ ሳውድም ሆኑ፣ የትም ቦታ ሆኑ እዘዛችሁን እንትን እላለሁ። ሌላ ደግሞ አዲስ ነገር ካለ በቅርብ ቀን አሳውቃችኋለሁ ማለት ነው። በዚህ መልኩ አሁን ያው ኢንሻአላህ በአላህ ፍቃድ እንተናላለሁ ማለት ነው አደርሳለሁኝ ያላችሁ ነገር ካለ እዘዙኝ አሁን ዛሬ ላይ ኮበረቶ የተለያዩ ልጆች የጠይቃችሁ ስላላችሁ ደማም እንደዚህ የጠይቃችሁ ልጆች ስላላችሁ ነው ሂደቱ በመንገር ነው እንዴት ነው ለቤተሰብ ምን አስረክብ በሚል ጥያቄ የምታበሳው እንትን ነው ላብራራላችሁ የመጣሁት ኢንሻአላህ በዚህ መልኩ እሰራለሁ ማለት ነው የምትፈልጉት ሻንጣ ካላችሁ ሻንጣ፣ ልብስ ካለ ልብስ ስልክ ካለ ስልክ። ከሳዑዲ የትን ቦታ እንግዲህ እንሻአላህ አደርሳለሁ ማለት ነው። በዚህ መልኩ ነው የምንሰራው እንሻአላህ ምክንያቱም አንዳንድ ሰዓት ላይ ጥያቄያችሁ ግልጽ እንዲሆንላችሁ ስለፈለግኩ ነው እና ግልጽ የሆነ ይመስለኛል። ከአላህ ጋር እንግዲህ እንሻአላህ ሰብር አድርጋችሁ ያዘዛችሁኝም ልጆች እንሻአላ አመሰግናለሁ። ላስጥልኝ አደርሳለሁ ማለት ነው እንዲሁም ደግሞ ሌላ ነገር ኢትዮጵያ ውስጥ የተለያዩ እቃዎችን ማሰራት የምትፈልጉ ካላችሁ ኮንታክት አድርጉኝ። ለቤት እቃም የምትገዙ ማደርስላችሁ ካላችሁ እንደዚሁ ኮንታክት አድርጉኝ። ዋትሳፕ ፕሮፋይሌ ላይ ባለው ቁጥር ታገኙኛላችሁ። ቴሌግራም፣ ዋትሳፕ ኢሞ ይሰራል። በዚህ ቁጥር አናግሩኝ ማለት ነው እንሻአላህ አደርስላችኋለሁ ማለት ነው። ከዚህ በተረፈ አዲስ ነው ይሄ ቻናል እየሰራሁበት ስላልነበረ እስኪ ሰብስክራይብ እያደረጋችሁ ሸር አድርጉልኝ። እንዲሁም ደግሞ ባዩ ላይ ቴሌግራም አካውንት አለኝ። ፕሮፋይል ስር ወደ ቴሌግራም ደግሞ ጎራ እያላችሁ የምታዙ ነገር ካላችሁ ለሁሉም ስለሚቀል በቴሌግራምም ማዘዝ ትችላላችሁ ማለት ነው። ከቪዲዮ ስር አስቀምጥላችኋለሁኝ። ቴሌግራም ጆይን እያላችሁ የምታዙን ነገር ካላችሁ በቴሌግራም በዋትስአፕ እዘዙኝ፣ አደርሳለሁኝ ከዛው እ ከልባ መሰግራለሁ ለነገሩ ከጎን ያላችሁ አሁን በርቺ የምትሉኝ ምታበረታቱኝ ሰዎች ከልብ ነው የማመሰግነው አልহামዱሊላህ አሁን ላለሁበት የአላህ እገዛ ሆኖ ነው እዚህ ያለሁት አሁን ደግሞ እና ተመገዝን ከአላህ በታች ማለት ነው ኢንሻአላህ እንግዲህ ደግሞ በሌላ ቪዲዮ እንገናኛለን ያላችሁ ትእዛዝ ካላችሁ እዛዙን እላለሁኝ ለዚህ ቻናል ላይ በድጋሚ አዲስ ከሆናችሁ ሰብስክራይብ፣ ሸር፣ ኮሜንት በማድረግ ቤተሰብ ሁኑ እላለሁ። ሼር ላይክ እያደረጋችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ